ስቶንን አምነሽ ልውጣ ስቲ አልነቅላት ነገር ብርጅ ስቶንን ብርጅስቶን ብርጅ ስልክ አልሸጥ ብለዋት ነው በየቤቱ የምትንጠለጠለው። አብዳ ኮ አይምሯን ሞት እኮ ነው። ጭራሽ የብርጅ ስቶንን የባቡጄ ምክር ስለ ባቡጄ አውቃ ነው አውቃ ነው። ደግሞ ሰጠች እንዲህ ምንም ስሰጥም አላየኋት። እንደዚያ አጥፍተሽ ውጪ ዘግተሽ ውጪ ስትል የነበረችው ሰጠች እንዲህ ሰጥታለች። ለመሆኑ ብርጅ ስቶን ቅድም ለነፍጠኛ ጌም ልትሰጥ ነው። እኔ አቦ ሸማኔ አውርጅልኝ አለችኝ። ዘርዝራ ልትሰጥ ለነፍጠኛ ለነፍጠኛ ልትሰጥ እኮ ነው። እስቲ አቦ ሸማኔ አውርጅልኝ አለችኝ። ሰጥታለች፣ ተመስገን። ምን ሰጠች? ምን ሰጠች? ምን ሰጠች? ከመኪና አታልፍም። ይችን የአንድ ሺህ ኮይኗል መኪና ነው የምትሰጠው። ከዛ ትዘልም እኮ ብርጅስቶን። አዎ መኪና ነው የምትሰጠው። ኔ መጫጠው ወይ መኪና አላልኳችሁ? ከመኪና አትዘልም። ሁ ጌም ስትጠሯት መኪና አይታችኋል? የእኔ ጌም ጊዜ ምን እንደሰጠች አሁ የኔ ጌም ጊዜም መኪናን የሰጠችው መኪናና ስድስት ፍሬ አበባ ስድስት አበባ በ ሌላ ምትሰጣለች ባቡጅ እኮ የታወቀ ነው ስድስት አበባ እና መኪና ሳራ ኤርሚ ሀበሻ የታወቀ ነች በመኒገን ተለክፋለች ሳርዬ እች የኛ ሳሪ በመኒገን የተለከፈችው መኒገን ሀምሳም ቢሆን ትሰጣችኋለች እኔ ሳርዬ አንቺ ስልክ ላይ ሌላው ጊፍት የለም የኔ ፍቅር አይመጣልሽም ሌላው ጊፍት ሀምሳ መኒገን ከምትሰጪ እኮ አንድ ነገር የሆነ የሚጮ ሻርክም ቢሆን ምናም ብታስጮ ሳርዬ፣ እንደ ሀሳብ እንደ ሀሳብ ሳርዬ፣ እንዳትቀየሚ እንደ ሀሳብ ሳሪ። ብትሞት በአንገቷ ቢላዋ ከመኒገን ጋር ምን እንደሆነ ቁርኝታቸው የሳራን አላውቅም። ሳራ ኤርሜ ያበሻ በመኒገን ተለክፋለች። መኒገን ነው የምትሰጣቸው እች። በአቡጀዋ ካለ መኪና የምትሰጠው ነገር የለ፣ ተለክፋለች። መኪና ከስድስት አበባ ጋር፣ መኪና ከስድስት አበባ ጋር ነው በአቡጀዋ የምትሰጠው ብርጅስቶን አዎ ብርጅቱን እንትን መመጠጠው መኪና ስድስት አበባ ሳራ ኤርሚ ሀበሻ ተለክፋለች በመኒገን ወጋሁት። የመኒገንም መንፈስ ሳራ ላይ ቁጭ ብሎ፣ መኒገን የሚያስፈጠን መንፈስ ነው። አዎ፣ ወይ እግዚአብሔር፣ ወይ ወይ፣ ነፍጠኛ ዛሬ ቀጣሽ። እውነት አስቀይመንሽ ነው አስቀይ መናት ነው። ነፍጠኛ ተንበር ከኩብላ የት አባታችን ሾጥ ነው ዳይረክሽን ዛሬ ሾጥ ሾጥ። እኔማ በአንዱ ስልኬ ስልክ በአንዱ ቀፎዬ በአንዱ ስልኬ ስልክ አወራለሁ፣ በአንዱ ስልኬ እጠብቃለሁ። የሆነ ሳ ጭራሽ ጠፍታ ቀረች፣ ጠፍታ ቀረች በቃ ወይ ወይ። ተመስገን አምላኬ ተመስገን። ዛሬ አዳሜ ተረጋጭ ነበር። ተረጋጭ እጄ ኔትወርክ ባትሰራ ዛሬ አልቆልን ነበር። እያንዳንዳችን ዛሬ ወገሬሳችንን የሳችንን እንጠግብ ነበር። ቤታዮ ደግሞ በሁለት አንበሳ ተለቅፋለች። አዎ፣ ቤታዮ በሁለት አንበሳ እኔ ከአንበሳ ጋር ያለሽ ግንኙነት ምንም አልገባኝም። ሁለት አንበሳ ከምትሰጪ ዘርዝረሽ ብዝት። እንዲህ ሁለት አንበሳ በአንበሳ ተለቅፈሻል። ቤታ ቤታ፣ ራስሽ ወደ እንትን በይ። ሁለት አንበሳ የሚለውን ነገር ደግሞ ውፍር ያለ ነው፣ ድልድል ያለ አየሁትኝ። ያቺ ብርጅስቶን ለእኔ የሰጠችኝ እኮ የገራልጣ ነው። ያን ያታስታውሱ የኔ ጌም ጊዜ አንድ አንበሳ ሰታኛለች። አንበሳ ልበለው ምን ልበለው ጥጃም ይመስለኛል። አላቅም ግን አልጮህም እኮ እኔ እኮ አሁን እኮ የጊፍቱ እኮ እንትን ቅር ብሎኝ አደለም እኮ ሰታኛለች። ብርጅስቶን ግን አይታችኋል አይታችኋል እንደው እናንተ ከሀዲ ናችሁ ከሀዲ በልቶ ካጅ ስለሆናችሁ በልቶ ካጅ ናችሁ እናንተ እኔ እንኳን ለተደረገልኝ አመሰግናለሁ። ግን አይታችኋል ገባ አንበሳው ብሪጅስቶን ብዬ ሳላመሰግን በዛው ሄደ። የሌላው ሰው አንበሳ ጥምዝዝ ብሎ ይመለሳል። አይታችሁት ከሆነ እየሮጠ ይመጣና አሁን የዛሬ የቤታን አይታችሁታል። እየጋለበ ይመጣና ቀጥ ይላል የሆነ ሰዓት ላይ ከዛስ ቀና ደስ ይልናል። አይ ይላል የመሲ ብሪጅስቶን ኮ ገባ። ሹልክ ብሎ ነው የሄደው። መኪናው ይሻለኝ ነበር። ይሄ አንድ ሺ ኮይኑ መኪናውን ከስድስት አበባ ጋር ብትሰጪ እኔ ኬት እንዳመጣችሁ እሱን። አንበሳ ዋጋውም ውድቅ ያለ ስመነዝረው ራሱ ሰባ ዶላር ነው የመጣው። በስነ ስርዓት ሂሳቡም ልክ አይደለም። እኔ ኬት እንዳመጣችሁ ብሪጅ ስቶ ው ይኸው አሁን ዛሬ ህዝቡን ሁላ ተንበርከኩ ብላ ይመችሽ። እኔ ነፍጠንዬ ይመችሽ። አይላቢቱ እኔ እንደው የሆድሽን ቅያሜሽን ባቅ ብዬ ነው ምን እንዳሳዘንሽ እንደው አዝነሻል። የስንት ዓመት ቂሟን ነው ዛሬ አወጣችልን አወጣሽልን። የት አባታችን ዛሬ አስገባሽልን እንዳለ አራት ሺህ ስድስት መቶ ሰው ሂሳቡን ሰጠሽ። አጠጣሽን ዛሬ አጠጣሽን። ረገጣ ባሉት ብትረግ ን ከዚህ በላይ ረገጣለሁ እንደ ን ዛሬ እኮ ከባድ ረገጣ እኮ ነው የገጠመን። ቀላል ረገጣ ነው እንዲ ረገጠችን ነፍጠኝቷ። ከባድ ረገጣ ነፍጠኛ ረግጣ ረግጣን ያስቀመጠችን ቴንኪው ነፍጠኝቷ። እኔ እንደው የሆነው ሲሆንና ምን አስቀይመናት ነው? አሁን ተቀይማለች ነፍጠኛ ምንድነው ችግሩ ምንድነው ነፍጠኛ ነፍጠኛና ኔትወርኩን ያቀያየማቸው ነገር ምንድን ነው እንደዛ ስትረግጥ እንደዛ ስትጨፈጭፈን ስንረግጥ ኩልል ብሎ አይደል እንደሚሰማን ነበር ኩልል ብሎ እየተስረቀረቀ ነበር የነፍጠኛ ረገጣ በጆሯችን የሚገባው አንድ ቀጭ ሳይል እንቀጭ ሳይል ኩልል ብሎ የሚገባ ያ ረገጣ ዛሬ የት ገብቶ ነው ዛሬ የት ሄዶ ነው የነፍጠኛ ረገጣ እንደዛ ስታንድ ባይ የሆነ ረገጣ ስንሰማበት የከረም ነው። ምንድን ነው ያቀያየማችሁ የሳውዲ ኔትወርክንና ነፍጠኛ? እሺ እኛ አስቀይመናት ነው? እኛ አስቀይመናት ነው? የታባታችን ተንበርከጉ እኮ ነው ያለችው። 4600 ሰው ተንበረከክ። የታባት ምን መሄጃ አለቅ። ጭራሽ ወጥቼ ልግባለች አንድ ነጥብ ምናምን ሚሊዮን ባቦ በስላሴ ብለን ታፕታፕ ያስደረገውን ጭራሽ እንዳስቀየም ናት ያወቅኩት፣ ወጥቼ ልግባ ስትል ነው ወጥቼ ልግባ ስትል ወጣሁ። እኔም ነፍጠኛ ድጋሚ አቅም የለኝ ገስት ላይ ገብቼ ታፕታፓ አርጉላት እምለው። ጭራሽ ወጥቼ ልግባ አለች። እየመጣልኝ ነው ደግሞ እንትን ኔትወርክ ደግሞ የሚያመጣ ሰውዬ እየመጣልኝ ነው እየተደወለ። የት አባቱ ደጋ ረግሾ አቀመሽልኝ ዛሬ ይሄንን ህዝብ ከእኔም ጨምር ቀመስን። ደንበኛ ጥፊ ነው ያቀመሰችን ዛሬ ነፍጠኛ። እንዲህ ነው። ጌም ከተጫወታችሁ አይቀር እንደዚህ ነው በቃ። እንደ ነፍጠኛ አያችሁ። አሁኔ ነፍጠኛ፣ ደስ ይላል ደስ ይላል። እንዲሁ ደስ የሚል እንዲሁ የልብ የሚያደርስ ጌም እኮ ነው ነፍጠኛ። ዛሬ እውነትም ነፍጠኛ፣ አስ አስ ደሰትሽኝ፣ ወርቅ አስ ደሰትሽኝ። ታባታችን የታባታችን አቀመሽው ይህን ህዝብ፣ ጭራሽ ወጥቼ ልግባለች። ስንት ሚሊዮን ታፕታፕ የተደረገው ምን አባቱ ነፍጠኛ ጌም አንዳንድ ደግሞ ሰዎች አላችሁ፣ በቃ በጣም ችግር ያለባችሁ በዛ ሁላ ጭንቀት ላይ ልጅቷ ፌንት ልታስነቅሏት ጌሙ ይቅር እያላችሁ ትጽፋላችሁ። የኔትወርኩን ማስተካከል እርስት አድርጋው ረገጣ ጀመረች። የረገጣው ሰዓት ደግሞ ኮልል ብሎ ነው ኔትወርኩ የሚሰማው። ቀጠላችሁ ልጅቷ ወታለች ብላችሁ ፌንት ልታስነቅሏት ፌንት ልታስነቅሏት ልጅቷ ምን ትወጣለ፣ የተገስጣ ቆጭ ብላለች። ልጅቷ ወጣች ብላችሁ ነፍጠኛ ፌንት ኬንት ልታስበሏት። እኔ እንደው የሆነው ይሁን ነፍጠኝ፣ ይህ ተቀይሜሽ አይደለም ነፍጠኝቷ፣ ምን ያህል እንደምወድሽ ታውቂያለሽ። ግን ምንድን ነው በደላች? እኔ አሁን ነፍጠኛን ያስቀየምናትን ነገር ነው የምፈልገው፣ ሌላ ነገር አይደለም። ተቀይማን ነው አስቀይመናት ነው። ዛሬ የደረሰብን በረዶ የወረደብን እኮ ዛሬ የተቀጠቀጥ ነው፣ የወረደብን በረዶ ነው። በረዶን ያወረደችብን ነፍጠኛ የተ አባታችን አዎ ግን ምን አስቀይመን ነው? ማስተካከል አለብን። አንዴ መጠየቅ አለብን። ነፍጠኝዬ የኔ እናት ምንድን ነው ቅያሜሽ? ቅሬታሽ ከኛ በዛ ልክ 4600 ሰው ያንበረከክሹ ተንበርከኩ። ያልሽን ምንድን ነው ስህተታችን? እንዴ እናስተካክላለን። አንቺ እህታችን ያልነገርሽን ማን ይነግረናል? አውቃለሁ፣ ይህ ህዝብ ያጠፋል ያስቀይማል። እኔን ቀኑ ሙሉ ሲያስቀይሙኛልን እንደሚሉት፣ እያለፍኳቸው ነው እንጂ እኮ እያለፍኳቸው ነው። ይሁን ብዬ እየቻልኩኝ፣ ሆደ ሰፊ ስለሆንኩኝ አልሰድባቸውም። ይሁን እስኪ ከኔ ይቅር ከኔ ይቅር ብዬሽ እኮ ነው ጋይስ፣ እናንተማ እንደው የስንት ዓመት ያስቀየማችኋት? እኛ ሁላ እኛ ላይ ሁላ ደረሰብን እንጂ ውርጅብኝ። አስቀየማችኋት ማለው ነፍጠኛ አስቀየማችኋት። እኔ እኮ ጌሙ ይጀመር አይጀመር ሳላቅ እኮ ነው የሰጠሁት፣ ይጀመርም አይጀመርም አላቅም። በቃ ባወጣ ያውጣኝ ብዬ። ለምን ስትወጣ ከጌሙ አልቆ ስትወጣ ነፍጠኛ ረገጣ ስጀምር ይሰራላታል፣ ከምረገጥ በቃ ከሆነም ይሁን ካልሆነም፣ እሱ መድኃኒዓለም ያውጣኝ የቀረጸ ይቅረጸኝ ብዬ ነው። ምንድን ነው ልጅቷን እንዲህ በዚህ ልክ ያስቀየማችኋት? አሁ እኔ ነኝ አሁን ምጠይቅልሽ። ምንድን ነው ሰው ታስቀይማላችሁ? ኮመንታተር ሰው ታስቀይማላችሁ፣ ቲክታካሪዎች ሰው እኔን ቀን በቀን አንድ የምታስቀይሙ ችዬ እኮ ነው እዚህ የደረስኩት። ከኔ አፍ ክፉ እንዳይወጣ ምን አባቱ እንዲህ ለሚቀር ቀን አልናገራችሁ፣ ስትሰድቡኝ አይቼ እንዳላየ ብሬጅስቶን እንደሆነች እናቴ አሞቀል